ተገድላ ተገኝታለች። ገዳዩ ደውሎ አትፈልጓት፣ እኔ ገድያታለሁ፣ አስክሬኗን እዚህ ቦታ ታገኛላችሁ አለ። ሰላም፣ ጤና ይስጥልኝ። የእምነቴን አልክድም የሁለገብ ቻናል አድማጭ ተመልካቾቻችን እንደምናላችሁልኝ፣ ዛሬም በጣም በሚያሳዝንና ልብ በሚሰብር ቪዲዮ መጥቻለሁ። ሀገራችን ከእለት ወደ ዕለት የት እየሄደች እንደሆን የት እየተጓዘች እንዲሆን ሁላችንም እንግዲህ አናቅም። በየቀኑ ነፍስ ይማር፣ በየቀኑ ሐዘን፣ በየቀኑ ደስታ የጠፋበት የኢትዮጵያ ሕዝብ ወጦ የማይመለስበት ሕፃናት፣ አዛውንት፣ እናቶች፣ አባቶች ወጥተው የማይመለሱበት ጊዜ እየደረስን ነው። በጣም ያሳዝናል። ሃይማኖት ደስታው ትባላለች። በጣም በሚያሳዝን ሁኔታ ከገላ የተገኘች ሃይማኖት ደስታው ትባላለች። የሁለት ልጆች እናት ኗሪነቷ በአዲስ አበባ የሆነ ሃይማኖት ደስታው ትባላለች የሁለት የሴት ልጆች እናት። እሮብ ሚያዝያ 15 ሶራምባ አካባቢ ከሚገኘው ቤታቸው ልጃቸውን ከትምህርት ቤት ለማምጣት እንደ ወጣች ሳትመለስ ስትቀር ጎረቤት፣ ወዳጅ፣ ዘመድ በፍለጋ ተንከራተው፣ ባለቤቷ ቄሴስ ጌጡም ወደኛ ደውለው እየተንሰፈሰፉ በእንባ ታጅበው የልጆች እናት ወጥታ ቀረች፣ እባካችሁ አፋልጉኝ አሉ። ወጥታ ቀረች፣ አፋልጉኝ አሉ። በሦስተኛውም ቀን አርብ ገዳዩ ደውሎ አትፈልጓት እኔ ገድዬ ገድያታለሁ። ተገኝታለች። ገዳዩ ደውሎ አትፈልጓት እኔ ገድያታለሁ፣ አስክሬኗ እዚህ ቦታ ታገኙታላችሁ አለ። በቁጭት በመራራ በሐዘን እናት ሃይማኖት ሬሳዋ ተገኘ፣ ተቀበረች። በጣም ያሳዝናል። አንጀትን የሚበሉት ህፃናት ያለ እናት ቀርተዋል። ወንጀለኛውን ለመያዝ ፖሊስ በጥረት ላይ ይገኛል። ይላኔ ምክንያቱም ውድ ኢትዮጵያውያን፣ ኤርትራውያን ኢትዮጵያ ላይ ያለው በአሁኑ ሰዓት በጣም የሚያሳዝን ጊዜ ከሐዘን ጀስታ የጠፋበት ሰው አይጥ እና ድመት የሆነበት አይጥ ካብ ላይ ጠብቃ በምትወጣበት ሰዓት ድመት በራ እንደምታንቃት ሁሉ በአሁኑ ሰዓት ኢትዮጵያ ምድር ላይ ሰው እንደ አይጥ እየታደነ ነው። ድመቷ አይጧን አድና እንደምትገላት ልክ እንደዛ ነው። በትንሹም በትልቁም ሰው በደልን እየቆጠረ ሰውነን የሚገልበት ሰውነን የሚጎዳበት እየተፈለገ ነው ያለው። በተለይ ደግሞ በአሁኑ ሰዓት በተለያዩ ሚዲያዎች ላይ የሃይማኖት ጦርነትም እየተከፈተ ነው ያለው። ይህን የሃይማኖት ጦርነት ተከራክራችሁ ማሸነፍ ተከራክሮ መጽሐፉን ገልጦ በመጽሐፍ መከራከር ነው እንጂ ሰው ግድያ ድረስ እስከዚህን ድረስ ባትጎዳዱ ባንጎዳዳ ጥሩ ነው እላለሁ ምክንያቱም ባለቤቷ ቄስ ነው እሷም እንግዲህ የቄስ ሚስት እንደመሆኗ መጠን የቤተ ክርስቲያን ሰው ነች በጣም ብዙውን ጊዜ ከተለያዩ ሃይማኖቶች ጋር ባለቤቷ ይዛትበት እንደነበረ ወይ በልጆቹ ወይ በሚስቱ እንደሚመጡበት እንደሚጎዱት እየተነገረ እንደነበረ እየተነገረ ነው ያለው። ምክንያቱም ያው በሃይማኖት ክርክር የተነሳ ማለት ነው። እኔ በፍጹም በሃይማኖት መከራከርን አልወድም። ከሚገርማችሁ ነገር ሃይማኖት አንድ ሰው ያድነኛል ብሎ አንድ ሰው አምኖበት የሚከተለውን ሃይማኖት እራሱ ከወደደው ስለሌላው ሃይማኖት ጣልቃ ባንገባ ባንከራከር የራሳችን ሃይማኖት አክብረን እንደምንዝ ሁሉ የሌላውንም ሃይማኖት ማክበር ነው ያለብን። ምክንያቱም ለምን ለምን እስከዚህ ነፍስ እስከ መጠፋፋት ደረጃ ይደረሳል? ምክንያቱም እኔ የራሴንን ሃይማኖት ወድጄ ያስኩትን ያድነኛል ብዬ ያልኩትን ሃይማኖቴን ማንም ሰው ሊያስጥለኝ የሚሞክር ማንም ሰው ተይ የሚለኝ ይህን ካላደረግክ ገልሃለሁ፣ ይህን ካላደረግሽ ህይወትሽን አጠፋሻለሁ የሚሉ ሰዎች ዛሬ እየበዙ መጠዋል። ይሄው ህይወታችን እስከ ቀራኔው ድረስ እንሰጣለን። ምክንያቱም ሃይማኖት ዝም ብሎ የሚቀየር ሸሚዝ አይደለም። ወይንም ደግሞ እኔ እንጃ ምን ብዬ ልንገራችሁ በዚህ በቀላሉ ሃይማኖታችሁን የምትለውጡ ሃይማኖታችሁን የምትሸውዱ ለገንዘብና ለብር ብላችሁ ሊሆን ይችላል ለተለያዩ ለትናንሽ ጥቅማ ጥቅም ተብሎ ይሆናል። ግን ደግሞ እችል ሰው የቄስ ሚስት ነች፣ የሁለት ህፃኖች እናት ነች፣ ገና ታዳጊ ወጣት ነች። ይህን ነገር ባታደርጉት ጥሩ ነበረ። አሁን ምን ተጠቀማችሁ? ልጆችንን ያለ እናት አስቀርታችሁ በትናችሁ፣ እሷንም በእንደዚህ በአጭሩ ቀዝፋችሁ፣ ምንድን ነው ትርፋችሁ? ምንድን ነው ጥቅማችሁ? አብይ አህመድ የተባልከው ሰውዬ ወይ ሀገሪቱንን በስነ ስርዓቱ ብትመራ፣ መምራት ካልቻልክ ደግሞ ለሚመራ ሰው አሳልፈህ እንደ ኃይለ ማርያም እኔ አልችልም፣ በቅቶኛል፣ ሀገሪቱን ማስተዳደር አልችልም፣ ህዝቡን መምራት አልችልም፣ እባካችሁ ተቀበሉኝ ብለህ ብትለቅምናለን። ሰላም ነው ብላ ልጆቿን ከትምህርት ቤት ለማውጣት ደፋ ቀና ብላ ቤቷን አጸዳርታ የልጆቹን ምግብ አዘጋጅታ ቤቷንን ከውና ነበር ወደ ትምህርት ቤት ልጆቿ ሰዓቱ ሲድረስ ልጆቿን ለማምጣት የወጣችው። ነገር ግን ለልጆቿም ከትምህርት ቤት አልደረሰችላቸውም። እነሱ ጠብቀው መንገድ ላይ አስቀርተዋታል። መንገድ ላይ ካስቀረ በኋላ ደግሞ አላፈረም። በራሷ ቴሌፎን ደውሎ እንዳትፈልጓትኝ ገድዬ ገድዬ ጥያታለሁ፣ አስክሬኗን ከዚህ ቦታ አስቀምጨላቸዋለሁ ብሎ የተናገረ ደፋር ነው። ይህንን ገዳይ ለመያዝ በምን ይንትን ይላል። አንደኛ የደወለው በራሷ ቴሌፎን ነው። በራሷ ቴሌፎን ስለደወለ በሱ ቴሌፎን እንኳን ቢደወል ቴሌኮም ይገኝ ነበረ። በእሷ ቴሌፎን ነው የደወለው። ከዛ ላይ እንግዲህ ማንተማን አሻራ ተብሎ ይፈለጋል። ነገር ግን አይኗን ላይ አሻራ ሊገኝ ይችላል። ማን እንደገደላት ከአይኗ ላይ አሻራ ማግኘት ይቻላል። የኢትዮጵያ ፖሊስ ይህን ነገር አጠናክሮ ከአይኗ ላይ ከመቀበሯ በፊት አሻራ ቢያነሳ ኑሮ ገዳይዋ ማን እንደሆን ማወቅ ይቻል ነበር። ምክንያቱም የሰው ልጅ ከመሞቱ በፊት አይናችን ልክ እንደ መስታወት ስለሆነ ከፊታችን ላይ ያለውንን ያነሳን ማንነቱን ይገልጻል። አሻራውን በዛ ማግኘት ይቻላል። ነገር ግን ይህን ከማድረጋቸው በፊት እሷ ተቀብራለች። ለምንስ ቸኩለው እንደቀበሯት እኔ አላቅም ያህል እንደሚጎዳ ገዳዮች ከቤታችሁ ገብታችሁ ይዩት። ከቤታችሁ ይግባ። እናንተ የሰውን ነፍስ የምትበቀሉ፣ በተለያየ ነገር ላይ የምትጎዱ፣ የሰውን ህይወት ግብር የምታደርጉ፣ የደም ግብር ለምድሪቱ የምታበረክቱ ክፉዎች፣ ይሄንን መከራና ስቃይ ደግሞ በእናንተ ቤት ይግባ። በጣም ያሳዝናል። ወጥቶ የማይመለስባት ወጥቶ ህፃናት የማይቦርቅባት ተማሪዎች ወጣው የማይማሩባት ኢትዮጵያ በእኛ ዘመን ማየታችን በጣም ልብ ይሰብራንም ያሳዝናንም። ውድ የእምነቴን አልክድም የሁለገብ ቻናል አድማጭ ተመልካቾቻችን፣ ይሄ ቪዲዮ ለሁሉም እንዲደርስ ፍትህ በሀገራችን ላይ እንዲሰፍን ሁላችንም እንተባበር። የሴቶች መገደል የሴቶች መደፈር የሴቶች ነፃነት ማጣት መቆም አለበትኝ ገዳይ